እና ና በእስራኤል መካከል የተጀመረው ጦርነት አፋጣኝ ልባት ካላገኘ ማንም ወደ ማይቆጣጠረው ሳት ሊያመራም እንደሚችል የተባበሩት መንግስታት ድርጅት ዋና ጸሐፊም አንቶኒዮ ጉቴሬዝም አስጠነቀቁም። በሁለቱም ሀገራት መካከል ያለው ግጭት በከፍተኛ ፍጥነት እየጨመረ በመምጣቱም የነጹሐን ሞት፣ መፈናቀል፣ በመኖሪያ ቤቶች ና በሲቪል ማህበረሰብ መሰረተ ልማቶች ላይ ውድመት፣ በኒውክሌር ተቋማት ላይ ጉዳት እያስከተለ ነው ብለዋል። እውነቱም በዚህ ከቀጠለ ማንም ሊቆጣጠሩ የማይችለው እሳት ሊፈጥር ይችላል። ያንንም መፍቀድ አይገባም ሲሉም አሳስበዋል። ቆም ብለን በጥሞና በማሰብ እና ትክክለኛውን ውሳኔ በመወሰን የወደፊት የጋራ ብሩህ ተስፋዎች በመዘየድ እንደሚገባም በትዊተር ገጻቸውም ባሰፈሩት መልእክት አስገንዝበዋል። የሁለቱ አገራት ግጭት ውድመት እያደረሰ እንዲቀጥል ከማድረግ በጋራ በኃላፊነት ስሜት በመንቀሳቀስ ቀጠናውን ብቻ ሳይሆን ዓለምን ከቀውስ ገደል አፋፍ እንታደግ በማለትም ጥሪም አስተላልፏል። የግጭቱ ተዋኖችና ግጭቱ ውስጥ ለመሳተፍ በመንደርደር ላይ የሚገኙም አካላትም ለሰላም እድል እንዲሰጡም ጠይቋል። በእስራኤል እና በኢራን መካከል ያለው ግጭት በሰላማዊ መንገድ እልባት እንዲያገኝ ኢራን ከአሜሪካ ጋር ወደ ነበረ ውይይት እንድትመለስ የእንግሊዝ የውጭ ጉዳይ ሚኒስትር ዴቪድ ላሚ ጠይቋል። በሁለቱም ሀገራት መካከል ግጭት በዲፕሎማሲያዊ መንገድ እንዲፈታ ለማድረግ የአውሮፓ ሀገራዊ ተወካዮች ከኢራን የውጭ ጉዳይ ሚኒስትር ጋራ ዛሬ በጄኔቫም ተወያይቷል። የእንግሊዝ የውጭ ጉዳይ ሚኒስትር ዴቪድ ላሚ ከውይይቱም በኋላም ከሌሎች የአውሮፓ ሀገራዊ ተወካዮች ጋራ በጋራ በሰጡት መግለጫም ኢራን የኒውክለር ጦር መሳሪያ ሊኖራት አይገባም ብለዋል። እንግሊዝ፣ ፈረንሳይ፣ ጀርመን እንዲሁም ሌሎችም የአውሮፓ ሀገራትም ኢራን የኒውክሌር ጦር መሳሪያ ባለቤት መሆን እንደሌለባትም የጋራ አቋም እንዳላቸውም ገልጸዋል። የአውሮፓ ሀገራት ግጭቱ በዲፕሎማሲያዊ ውይይት እንዲፈታ ኢራን ከአሜሪካ ጋር የምታደርገውን ድርድር እንዲቀጥል ጽኑ ፍላጎት እንዳላቸውም አረጋግጠዋል። ግጭቱ ወደ ቀጠናው እንዲሰፋ ምንም አይነት ፍላጎት እንደሌላቸውም ዲፕሎማዎች ፈጽመዋል። የኢራን የውጭ ጉዳይ ሚኒስተር በበኩሉም እስራኤል በኢራን ላይ እየፈጸመች ያለው ጥቃት ካላቆመች ወደ ውይይት እንደማትመለስ ባወጣው መግለጫም ይፋም አድርጓል። የኢራን የውጭ ጉዳይ ሚኒስተር በበኩሉም እስራኤል በኢራን ላይ እየፈጸመችው ያለውን ጥቃት ካላቆመች ወደ ውይይት እንደማትመለስ ባወጣው መግለጫም ይፋ አድርጓል። እስራኤል በኢራን እየፈጸመችው ያለውን ጥቃት አቁማ ለፈጸመችው የጦር ወንጀል ተጠያቂ ከሆነች ኢራን ዲፕሎማሲያዊ አማራጩን ለመቀበል ዝግጁ ናት ብለዋል።